ሰላም ሰላም፣ ውድና የተከበራችሁ አድማጮች እንዴት ናችሁ? እለታዊ ነጫጭር የስፖርት መረጃዎች ከላንጋኑ ስፖርት ይዤላችሁ ቅርብ ያለው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። ከማንቸስተር ዩናይትድ ጋር በተያያዘ እየተወሩ ያሉትን መረጃዎች በማየት የምንጀምር ነው የሚሆነው። ማንቸስተር ዩናይትዶች ከክሪስቶፈር እንኩኩ ጋር በተያያዘ ያለውን ሁኔታ ለማወቅ ጥያቄ ማቅረባቸውን የፈረንሳዩ ጋዜጣ ለኤኪፕ በመዘገብ ላይ ይገኛል። ክሪስቶፈር እንኩኩ በቼልሲ እስከ 2029 የሚያቆየው ኮንትራት አለው። ነገር ግን በዚህ በክረምት የዝውር መስኮት ክለቡ ሊለቁ ይችላሉ ተብለው ከሚጠበቁ ተጫዋቾች ውስጥ አንዱ ነው። ተጫዋቹ ዘንድሮ በሁሉ ሁሉም ውድድሮች ለክለቡ ቼልሲ 43 ጨዋታዎች ላይ ተሰልፎ ተጫውቶ 14 ጎሎችን አስቆጥሮ አምስት ጊዜ ደግሞ አሲስት ማድረግ ችሏል። በአብዛኛው በዋንጫ ጨዋታዎች ላይ ነበር ሲሳተፍ የነበረው። አሁን ታዲያ ተጫዋቹ በቋሚ ያሰለፉ ውስጥ ገብተው መጫወት ስለከበደው እና አዳዲስ ተጫዋቾችም ወደ ክለቡ እየመጡ ስለሚገኙ ክለቡን ለመልቀቅ ማቀዱ ነው የተገለጸው። ዩናይትዶችም ከተጫዋቹ ጋር በተያያዘ ያለውን ነገር ለማጣራት ጥያቄ ማቅረባቸው ተገልጿል። ጁቬንቱስና ቶተናም ሆት ስፐርም የተጫዋቹ ፈላጊ መሆናቸው ተዘግቧል። በመቀጠል የብሪያን እምቦሞን ጉዳይ እንመለከታለን። ከብሪያን እምቦሞ ጋር በተያዘም ታዲያ አዳዲስ መረጃዎች በመውጣት ላይ ይገኛሉ። ዩናይትዶች ይህንን ተጫዋች ማስፈረም ከፈለጉ ሰንበት በት ብለዋል። እንዲሁም የዝውውር ሂሳብ አቅርበው ሂሳቡ ውድቅ ተደርጎባቸው ነበር። በመጨረሻ ያቀረቡት የዝውውር ሂሳብ 55 ሚሊዮን ፓውንድ እንደሆነ ነው የተገለጸው። ዩናይትዶች ታዲያ አሁንም አዲስ የዝውውር ሂሳብ ያቀርባሉ ተብሎ ይጠበቃል። አዲሱ የዝውውር ሂሳብ ከ60 ሚሊዮን ፓውንድ በላይ ይሆናል ተብሎ ነው የሚጠበቀው። ከዚሁ ጋር በተያዘ ኢቪኒንግ ስታንዳርድ ይዞት የወጣው መረጃ እንደሚያመላክተው ከሆነ ከአዲሱ የዝውውር ሂሳብ ጋር በተያዘ ብሬንትፎርዶች አንድ የሚፈልጉት ነገር አለ ሲል ነው የገለጸው። አብዛኛው የተጫዋቹ የዝውውር ገንዘብ አስቀድሞ እንዲከፈላቸው ይፈልጋሉ። በተለያየ ዓመት ተቆራርጦ የሚከፈል አነስተኛ ገንዘብ ሳይሆን ከግማሽ በላይ የሆነው ወደ 70% የሚጠጋው የዝውውር ሂሳብ አስቀድሞ እንዲከፈላቸው እንደሚፈልጉ ነው የተገለጸው። ተጫዋቹ በአብዛኛው የቀኝ የቅኝ ክንፍ ተጫዋች ሲሆን በአጥቂ መስመር ቦታ ላይ እንዲሁም ተደራቢ ተጫዋችም ሆኖ መጫወት የሚችል ተጫዋች ነው። ዘንድሮ በ42 ተጫዋታዎች 20 ጎል አስቆጥሮ 9 ጊዜ ደግሞ አሲስት ማድረግ ችሏል። አሌሃንድሮ ጋርናቸው በዚህ በክረምት የዝውውር መስኮት ማንቸስተር ዩናይትድን ይለቃል ተብሎ ይጠበቃል። ነገር ግን እስካሁን ባለው ሁኔታ ታዲያ ተጫዋቹን ለማስፈረም ገፍቶ የመጣ ክለብ አልተገኘም። ነገር ግን ከወደ ሳውዲ አካባቢ ተጫዋቹን የሚፈልጉ ክለቦች እንዳሉ ነው እየተገለጸ የሚገኘው። ይሁንና ሚረር ይዞት የወጣው መረጃ እንደሚያመላክተው ከሆነ ተጫዋቹ አሁን ላይ ወደ ሳውዲ የመዘዋወር ፍላጎት እንደሌለው ተገልጿል። በ2026 በሚደረገው የዓለም ዋንጫ ላይ መሳተፍ የሚፈልገው ንድሮ ጋርናቾ በታላላቆቹ የአውሮፓ ሊጎች መቆየት እንደሚፈልግም ነው የተገለጸው። በዚህም መሰረት ከተቻለ በፕሪሚየር ሊጉ ለመቆየት ሙከራ ያደርጋል፣ ካልሆነ ወደ ስፔን ወይንም ደግሞ ወደ ጣሊያን ያመራል ተብሎ ነው የሚጠበቀው። ነገር ግን ቅድሚያ የሚሰጠው ለፕሪሚየር ሊጉ ክለቦች እንደሆነ ነው የተገለጸው። ከተጫዋቹ ጋር በተያያዘ አሁን በይፋ ፍላጎታቸውን ያሳዩ ሁለት ክለቦች ናቸው። አንደኛው የጣሊያኑ ናፖሊ ሲሆን ሌላኛው ደግሞ ባየር ሊቨርኩሰን ነው። አሌሃንድሮ ጋርናቾ ዘንድሮ በሁሉም ውድድሮች 58 ጨዋታዎች ላይ ተሰልፎ ተጫውቶ 11 ጎሎችን አስቆጥሮ 10 ጊዜ ደግሞ አሲስት ማድረግ ችሏል። ማንቸስተር ዩናይትዶች ጄደን ሳንቾን በዱሳን ብላሆቪች ለመቀየር እያሰቡ እንደሚገኙ ተዘግበዋል። ዩናይትዶች ጄደን ሳንቾን መልቀቅ ይፈልጋሉ። በሌላ በኩል ደግሞ ጁቬንቱስም ጄደን ሳንቾን ይፈልጋሉ፣ እንዲሁም ዱሳን ብላሆቪችን ደግሞ መሸጥ እይፈልጋሉ። ዩናይትዶች ደግሞ የአጥቂ መስመር ተጫዋች ስለሚፈልጉ የዱሳን ብላሆቪችን ሁኔታንም በቅርበት ነው እየተከታተሉ የሚገኙት። በዚህም መስረት ታዲያ አሁን ሁለቱን ተጫዋቾች የሚቀያየሩበት ሁኔታ ሊፈጠር እንደሚችል ነው ጋዜጣ ዴ ስፖርት ይዞት የወጣው መረጃ የሚያመላክተው ጂደን ሳንቾ ዘንድሮ ከቸልሲ ጋር ነበር ያሳለፈው ወደ ማንቸስተር ዩናይትድ ቢመለስም በማንቸስተር ዩናይትድ ይቆያል ተብሎ አይጠበቅም። በሌላ በኩል ታዲያ ዱሳን ቭላሆቪችም ክለቡን የመልቀቅ ፍላጎት ነው ያለው። የአንድ ዓመት ኮንትራትም ስለሚቀረው ጁቬንቱሶች በነጻ ተጫዋቹን ከማጣት ይልቅ የመሸጥ ፍላጎት እንዳላቸው የተገለጸው በዚህም መሰረት ሁለቱ ክለቦች ሁለቱን ተጫዋቾች ሊቀያየሩ እንደሚችሉ ተዘግቧል። ማንቸስተር ዩናይትዶች ከአጥቂ መስመሩ ጋር በተያያዘ የራንደል ኮሎ ሙዋኒን ሁኔታንም መጠየቃቸው ተዘግበዋል። በአሁኑ ሰዓት በውሰት ለጁቬንቱስ እየተጫወተ የሚገኘውና የፒኤስጂ ንብረት የሆነው ራንደል ኮሎ ሙዋኒ የውሰት ቆይታው ሲጠናቀቅ ወደ ክለቡ ፒኤስጂ ይመለሳል ተብሎ ቢጠበቅም ጁቬንቱሶችም ታዲያ ተጫዋቹን በክለባቸው ለማቆየት ከፍተኛ የሆነ ጥረት ያደርጋሉ ተብሎ እይጠበቃል። ዘንድሮ ወደ ክለቡ ከተዘዋወረ በኋላ 35 ጨዋታዎችን ተሰልፎ ተጫውቶ ሁለት ጎሎችን አስቆጥሮ አራት ጊዜ ደግሞ አሲስት ማድረግ የቻለ ተጫዋች ነው። ከማንቸስተር ዩናይትድ በተጨማሪ ቸልሲም የተጫዋቹ ፈላጊ መሆናቸው ነው የተዘገበው። ኒውካስል ዩናይትዶች ወጭ ጆ ፔድሮን ከብራይተን ማስፈረም የማይችሉ ከሆነ ማርከስ ራሽፎርድን በውሰት ወደ ክለባቸው ለማምጣት ማቀዳቸው ተገልጸዋል። ኒውካስል ዩናይትዶች የአጥቂ መስመራቸውን ማጠናከር ይፈልጋሉ። በርካታ ተጫዋቾችን ነው እየተመለከቱ የሚገኙት። ነገር ግን ጆ ፔድሮ ዋነኛው ኢላማቸው ነው። ይሁንና ከጆ ፔድሮ ጋር በተያያዘ ቸልሲዎችን ፍላጎት እንዳሳዩና ተጫዋቹን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በዚህ መሰረት ተጫዋቹ ወደ ቸልሲ የሚያመራ ከሆነ ከሆነ ኒውካስል ዩናይትዶች ማርከስ ራሽፎርድን ወደ ሴንት ጄምስ ፓርክ ስታዲየም ለማምጣት እንደሚሰሩ ነው የሚጠበቀው። ማርከስ ራሽፎርድ ያለፈውን የውድድር አመት አጋማሽ ከአስቶን ቪላ ጋር ነው ያሳለፈው። ወደ ባርሴሎና የመዘዋወር ፍላጎት አለው። የኒኮ ዊሊያምስን መጨረሻ እስከሚመለከት ጊዜ ድረስ ምንም አይነት ውሳኔ ላይ እንደማይደርስም ነው የተገለጸው። ማንቸስተር ዩናይትዶች ከአንድ የአጥቂ አማካይ ተጫዋች ጋር በተያዘ ጥያቄ ማቅረባቸው እየተገለጸ ይገኛል። በአሁኑ ሰዓት ክራስኖዳር ለሚባል ክለብ እየተጫወተ የሚገኘው የ25 ዓመቱ ኤድዋርድ ስፔርትሲያን በማንቸስተር ዩናይትድ እቅድ ውስጥ እንደሚገኝ ነው የተገለጸው። ተጫዋቹ 25 ሚሊዮን ዩሮ የተገመተ ተጫዋች ሲሆን በቀጣዩ ክረምት ኮንትራቱ ስለሚጠናቀቅም ክለቡ ተጫዋቹን ይሸጠዋል ተብሎ ነው የሚጠበቀው። ነገር ግን ብሬንትፎርድን ጨምሮ ሌሎች ክለቦችም የተጫዋቹን ሁኔታን በቅርበት እየተከታተሉ ይገኛሉ። ከአርሰናል ጋር በተያዘ እየተወሩ ያሉትን መረጃዎች እንመለከታለን። መጀመሪያ ላይ የሮድሪጎን ጉዳይ ነው የምናገኘው። ከሮድሪጎ ጋር በተያዘ ታዲያ ተጫዋቹ ሪያል ማድሪድን የመልቀቅ እድሉ ሰፊ እንደሆነ የሚዘገቡ መረጃዎች ተበራክተዋል። በተለይ በትናንትናው ዕለት ተጫዋቹ በክለብ ዓለም ዋንጫ ላይ ምንም ጨዋታ ላይ የተሰለፈው አለመጫወቱ እንዲሁም ለማሟሟቅ ራሱ ከተቀመጠበት ቦታ አለመነሳቱ ተጫዋቹ ክለቡን ሊለቅ ይችላል የሚሉ መረጃዎች ናቸው ከወደ ስፔን እየተበራከቱ የሚገኙት። ሪያል ማድሪዶችን ታዲያ ተጫዋቹን አሁን ለመልቀቅ ማሰባቸው እየተገለጸ ይገኛል። እንደነገርኳችሁ ሮድሪጎ በትላንትናው ዕለት ተቀይሮ መግባት አይደለም ከተቀመጠበት ቦታ ራሱ ተነስቶ አላሟሟቅምና ተጫዋቹ ወደ አርሰናል ሊዘዋወር ይችላል የሚሉ መረጃዎችን እያበራከቱ ይገኛሉ። ሪያል ማድሪዶችም ታዲያ ለተጫዋቹ ዝውውር እስከ 90 ሚሊዮን ዩሮ ለመጠየቅ መዘጋጀታቸው ነው እየተገለጸ የሚገኘው። አርሰናሎች በክንፍ መስመር በኩል ተፎካካሪ ተጫዋች ይፈልጋሉ። ለቡካዮ ሳካ ለጋብሪኤል ማርቲኔሊም ተፎካካሪ ተጫዋች ስለሚፈልጉና ሮድሪጎ ደግሞ በፊት መስመር ቦታ ላይ በሁሉም ቦታ ላይ የተጫወተ ተጫዋች ስለሆነ ለአርሰናል ለጥቅም ይኖረዋል ተብሎ ነው የሚጠበቀው። አርሰናሎችም ታዲያ ለተጫዋቹ ከፍተኛ የሆነ ደሞዝ ለመክፈልም መዘጋጀታቸው ነው እየተዘገበ የሚገኘው። እንደነገርኳችሁ ሪያል ማድሪዶች ለተጫዋቹ ዝውውር 90 ሚሊዮን ዩሮ ይጠይቃሉ ተብሎ ነው የሚጠበቀው። ዘንድሮ በ52 ጨዋታዎች 14 ጎሎችን አስቆጥሮ 11 ጊዜ አሲስት ማድረግ የቻለው ሮድሪጎ የአርሰናል አሁን ዋነኛው ኢላማ መሆኑን ነው የተገለጸው። ከቪክቶር ጋይ ኮሬሽ ጋር በተያዘ አርሰናሎች ይፋዊ የሆነ ጥያቄ ለማቅረብ መዘጋጀታቸው እየተዘገበ ይገኛል። አርሰናሎች አስቀድሞ ታዲያ ቤንጃሚን ሼስኮን ለማስፈረም ሲያደርጉት የነበረው ጥረት አልተሳካላቸውም። በተለይ ተጫዋቹ ከፍተኛ የሆነ ደሞዝ በመጠየቁ የተጫዋቹ ዝውውር ላይሳካ ይችላል የሚሉ መረጃዎች ተበራክተዋል። በዚህም መሰረት አሁን ፊታቸውን ወደ ቪክቶር ጋይ ኮሬሽ ማዞራቸው ነው እየተገለጸ የሚገኘው። ለተጫዋቹም የመጀመሪያ ጥያቄያቸውን ለማቅረብ መዘጋጀታቸው ተዘገ ተዘግቧል። ቪክቶር ጋይኮሬሽ ዘንድሮ ምርጥ የሚባል የውድድር ዓመትን ነው ማሳለፍ የቻለው። የ27 ዓመቱ ስዊዲናዊ አጥቂ እስከ 2028 በክለቡ የሚያቆይ ኮንትራት ያለው ሲሆን ዘንድሮ በሁሉም ውድድሮች በ52 ጨዋታዎች 54 ጎሎችን አስቆጥሮ 3 13 ጊዜ ደግሞ አሲስት ማድረግ ችሏል። አርሰናልን ጨምሮ ከፕሪሚየር ሊጉ ማንቸስተር ዩናይትድ፣ እንዲሁም ቼልሲና ሊቨርፑል፣ ከፕሪሚየር ሊጉ ውጭ ደግሞ የሳውዲ ፕሮ ሊግ ክለቦች ከተጫዋቹ ጋር ስማቸው እየተነሳ ይገኛል። ማርቲን ዙቢሜንዲ በአርሰናል ቤት የሚለብሰውን ማሊያ መምረጡ እየተገለጸ ይገኛል። ተጫዋቹ 36 ቁጥር ማሊያንም ይለብሳል ተብሎ ነው የሚጠበቀው። ተጫዋቹ ታዲያ ባለፈው የጥሬ ዝውውር መስኮት ነበር ወደ አርሰናል ለመዘዋወር እየተስማማው ከዛ በኋላ የተለያዩ መረጃዎች ሲወጡበት ነበር። ሪያል ማድሪድ በመሃል ገብቶ ሊጠልፍ ይችላል ተብሎም ሲወራ ነበር። ነገር ግን ተጫዋቹ በመጨረሻ የአርሰናል ንብረት መሆኑ ነው እየተገለጸ የሚገኘው። አሁን ታዲያ ተጫዋቹ በአርሰናል ቤት 36 ቁጥር ማሊያን ይለብሳል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ክለቡ ታዲያ ይፋ ሲያደርግ የምንመለከት ነው የሚሆነው። አራት ቁጥር ማሊያው በቤን ዋይት ስለተያዘ ተጫዋቹ 36 ቁጥር ማሊያን ሊረከብ እንደሚችል ነው የተገለጸው። ከአማካይ ስፍራው ተጫዋች ሉሳን አጉሜ ጋር በተያዘ ፉክክሮች ሊኖሩ እንደሚችሉ እየተገለጸ ይገኛል። የሴቪያን አማካይ በማስፈረም አርሳሎች ቶማስ ፓርቲን መተካት እየፈልጋሉ። ነገር ግን አሁን ከሉሲን አጉሜ ጋር በተያዘ ማንቸስተር ዩናይትዶችም የተጫዋቹ ፈላጊ መሆናቸው ነው የተገለጸው። በቀጣይ ታዲያ የሚፈጥረውን ነገር የምንመለከት ይሆናል። ኤሲ ሚላኖች ኦሌግዛንደር ዚንቼንኮን ለማሳመን ጠንክረው በመስራት ላይ ይገኛሉ። ኤሲ ሚላኖች በአርሰናል ቤት ውስጥ በቋሚ አሰላለፍ ውስጥ ተሰልፎ መጫወት የከበደውን ኦሌግዛንደር ዚንቼንኮን ማስፈረም ይፈልጋሉ። በዚህም ታዲያ ለተጫዋቹ ዝውውር እስከ 17 ሚሊዮን ፓውንድ የዝውውር ሂሳብ ለመክፈል ፍቃደኛ መሆናቸው ነው የተገለጸው። ይሁንና የተጫዋቹ ደሞዝ በዝውውሩ ላይ እንቅፋት ሊሆን እንደሚችል ነው የተዘገበው። ተጫዋቹ ደሞዙን እንዲቀንስም በማግባባት ላይ እንደሚገኙ ነው የተዘገበው። አርሰናሎች በፒኤስጂ ብራድሊ ባርኮላ ላይም ፍላጎት ማሳየታቸው እየተዘገበ ይገኛል። የክንፍ መስመራቸውን ማጠናከር የሚፈልጉት አርሰናሎች በርካታ ተጫዋቾችን ነው እየተመለከቱ የሚገኙት። ኒኮ ዊሊያምስ ወደ ባርሴሎና ለመዘዋወር መስማማቱን ተከትሎም ሌሎች አማራጮችንም እየተመለከቱ እንደሚገኙ እና ከፒኤስጂ ብራድሊ ባርኮላ ጋር በተያያዘ ያለውን ነገር ለማጣራትም ጥያቄ ማቅረባቸው ነው እየተገለጸው ለኪፕ ዞት የወጣው መረጃ እንደሚያመላክተው ከሆነ አሁን ላይ ፒኤስጂዎች ተጫዋቹን የመሸጥ እቅድ እንደሌላቸው ነው የተዘገበው። የዌስትሃም ዩናይትዱ አማካይ ሞሐመድ ቅዱስ ወኪሎቹን መቀየሩ እየተገለጸ ይገኛል። ሞሐመድ ቅዱስ ሩፍ የተባለውን ከእግር ኳስ ጋር በተያዘ ለተጫዋቾች በውክልና የሚሰራውን ድርጅት መቀላቀሉ ነው የተገለጸው። የሃያ አራት አመቱ ጋናዊው መሐመድ ቅዱስ ስሙ ከቼልሲ አርሰናል፣ እንዲሁም ሊቨርፑልና ሌሎች ክለቦች ጋርም እየተያዘ ይገኛል። የተጫዋቹ የውል ማፍረሻ ታዲያ ከጁላይ አንድ ጀምሮ ተግባራዊ የሚሆን ሲሆን አስር ቀን ብቻ ነው የሚቆየው እስከ ጁላይ 10 ባለበት ጊዜ ማለት ነው። ከዚህ ጋር በተያዘ ታዲያ ዌስት ሃም ዩናይትድን መልቀቅ የሚፈልገው ሙሐመድ ቅዱስ ወኪል መቀየሩ ነው የተገለጸው። ኢብራሂማ ኮናቴ ኮንትራቱን ለማራዘም እያደረገ ያለውን ንግግር ማቋረጡ እየተገለጸ ይገኛል። የሊቨርፑሉ ኢብራሂማ ኮናቴ የአንድ ዓመት ኮንትራት ብቻ ነው የሚቀረው። በዚህም መሰረት ኮንትራቱን ለማራዘም ንግግር ጀምረው ነበር። ነገር ግን የቀረበለት ፕሮፖዛል እንዳልተመቸው ነው የተገለጸው። የ26 ዓመቱ ኢብራሂማ ኮናቴ በሊቨርፑል የዘንድሮ ውጤታማነት ታዲያ ከፍተኛውን አስተዋጽኦ ካበረከቱ ተጫዋቾች ውስጥ አንዱ ነው። 42 ጨዋታዎች ላይ ተሰልፎ ተጫውቷል። ፕሪሚየር ሊግ ዋንጫውን ሲያሸንፉ በ31 ጨዋታዎች ላይ ተሰልፎ ተጫውቶ ነበር። ነገር ግን ተጫዋቹ ኮንትራቱን ለማራዘም በንግግር ላይ ይገኝ ነበር። ከሊቨርፑል የቀረበለት ደሞዝና ፕሮፖዛል ግን እንዳልተመቸውን የተገለጸው፣ በዚህ ምክንያት አሁን ንግግሮች መቋረጣቸውን የተገለጸው። ሪያል ማድሪዶች የተጫዋቹን ሁኔታን በቅርበት እየተከታተሉ ይገኛሉ። በባየር ሙኒክ እየተፈለገ የሚገኘው ኮዲ ጋክፖ ክለቡን የሚለቅ ከሆነ ሊቨርፑሎች አሌክዛንደር ኢሳቅን ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ እየተገለጸ ይገኛል። አሁን ላይ ባለው ሁኔታ ሊቨርፑሎች አሌክዛንደር ኢሳቅን ለማስፈረም እንቅስቃሴ ያደርጋሉ ተብሎ አይጠበቅም። ተጫዋቹን ማግኘት ከባድ እንደሆነ እናም ተጫዋቹን ለማስፈረም ጥረት ቢያደርጉ እንኳን ከፍተኛ የሆነ የዝውውር ሂሳብ ሊጠየቁ እንደሚችሉ ነው የተገለጸው። ነገር ግን ኮዲ ጋክፖ ወደ ባየር ሙኒክ የሚያመራ ከሆነ ባየር ሌሎች ኢላማዎቻቸውን ማስፈረም አቅቷቸው ወደ ኮዲ ጋክፖ ወይም ደግሞ ወደ ሉዊስ ዲያዝ የሚመጡ ከሆነ ግን ሊቨርፑሎች ፊታቸውን ወደ አሌክዛንደር ኢሳቅ ሊያዞሩ እንደሚችሉ ነው የተዘገበው። የተከላካይ መስመራቸውን ማጠናከር የሚፈልጉት ቸልሲዎች አራት ተጫዋቾችን እየተመለከቱ እንደሚገኙ ተዘግቧል። ቸልሲዎች ታዲያ ከአራቱ ተጫዋቾች አንዱን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። የመጀመሪያው የባየር ሊቨርኩሰኑ ፔሮ ሂንካፔ ነው። ተጫዋቹ 60 ሚሊዮን ዩሮ የውል ማፍረሻ እንዳለው ተገልጿል። ባየር ሊቨርኩሰኖች የተጫዋቹን ዋጋ ለመቀነስ ፍቃደኛ እንዳልሆኑ ነው የተገለጸው። ሌላኛው ደግሞ የአያክስ አምስተርዳሙ ጆሬል ሃቶ ነው። ከዚህ ተጫዋች ጋር በያ ታዲያ አርሰናሎችም የተጫዋቹን ሁኔታን በቅርበት ነው እየተከታተሉ የሚገኙት። የስፖርቲንግ ሊዝበኑ እስማን ዲዮማንድም በቼልሲዎች እቅድ ውስጥ የሚገኙ ሲሆን ተጫዋቹን ለማስፈረም ክሪስታል ፓላሶች ከፍተኛ የሆነ ጥረት በማድረግ ላይ እንደሚገኙ ተገልጸዋል። በመጨረሻም ታዲያ የኖቲንግሃም ፎረስቱ ሙሪሎም በእቅዳቸው ውስጥ እንደሚገኝ ነው የተገለጸው። ከነዚህ አራት የተከላካይ መስመር ተጫዋቾች ውስጥ አንዱን ለማስፈረም ጥረት እንደሚያደርጉም ነው የተዘገበው። እንግዲህ አድማጮች ለዛሬ ያዘጋጀውላችሁ አጫጭር መረጃዎች በዚሁ አጠናቅ ያለው። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩ።